ተመልካቻችን በዛሬው ዓለም ሸማች መሰናዶችን በእስልምናውም እንዲሁም ደግሞ በኦርቶዶክስ ተዋሕዶ እምነትም አብይ ጾም እንዲሁም ረመዳን ጾም ገብቷል። ይህንን በተመለከተ እንግዲህ በሁለቱ አጽዋማት የእምነቱ ተከታዮች ዘንድ የሚፈለጉ የጾም ወቅት ግብአቶች አሉ። ከነሱ ውስጥ የተለያዩ ግብአቶችን ቅኝት እናደርጋለን። አብራችሁን ቆዩ። የቴምር ገበያ አሁን ጥሩ ነው። ከመጀመሪያ እንደውም የአሁኑ ድባቡ ምንም አይለም። ከሌላ ጊዜ ወረድ ቢልም ገበያው አሁን አሁን ጥሩ እየሆነ ነው። ቴምርም ጥራቱ እየገባ ነው። ቆንጆ ቆንጆ ቴምሮች የመጡ ነው። ዋጋም ትንሽ ሌላ ጊዜ ይቀጣጠል ነበር፣ አሁን ደግሞ መለስ እያለ ነው። ጥሩ ተረጋግቷል። ከመጀመሪያ ቀን ይልቅ አሁን ቀንሷል። በካርቶን በደንብ ቀንሷል ማለት ይቻላል። ስለዚህ በኪሎም ቀንሷል፣ በችልቻለው ቀንሷል። ጥሩ ነው። እንደዚህም ደግሞ ምርቱም የተሻለ የገባ ነው። መጀመሪያ መንገድ ላይ የነበረ ሁሉ አሁን ሰብሰብ ብሎ ወደ መግባት ደረጃ ደርሷል። ጥሩ ጥሩ ምርት ያለ ይሄኛው ኪሎ አራት መቶ ብር ነው። ይሄኛው ሁለት ከሃምሳ ይሄኛው አራት ከሃምሳ ይሄኛው ዘጠኝ መቶ ብር በካርቶን ለሚፈልግ በካርቶን በኪሎ ለሚፈልግም ግማሽም ሩብም ባለ ሀያም እንሸጣለን። በምን በሚፈልጉት ዋጋ የሚፈልጉት አይነት አለቀ ቴምር አለ፣ ዘቢብ አለ። ሴል ይባላል፣ አጅዋ ይባላል፣ ኬሚያ ይባላል። ሁሉም አይነት አለ፣ በሚፈልጉት ዋጋ የሚፈልጉት እንትን አለ። በሳይዝም አለ፣ በኪሎ አለ፣ ግማሽ ኪሎ አለ፣ ሩብ አለ። የተለያየ አይነት ተምር ይዘናል። የኪሚያ የሚባል ተምር ነው አንድ ሺህ ብር የሚሸጥ ነው። ይሄኛው ደግሞ አጆሃ የሚባል ነው አንድ ሺህ ሁለት መቶ ብር ነው። ይሄ አንድ ሺህ ሁለት መቶ ብር የሚሸጥ ነው። ይሄኛው ደረቅ ተምር ነው፣ ኪሎ ሶስት መቶ ብር የሚሸጠው። ይሄኛው ሳደ የሚባል ተምር ነው ሁለት መቶ ሃምሳ ብር ነው ኪሎ። ይሄኛው አራት መቶ ብር ነው። ሰዓት ብትኑ አራት መቶ ብር ነው የሚሸጠው። እንደ ሁኔታው የተለያየ አይነት ትምህሮች አሉ። እነሱን እያመጣን ለረመዳን ማፍጠሪያ እያቀረብን ነው። አልገዛ ምናምን ተምር ፍራፍሬ ያፈራፈሪ ነገር እዚህ ቆንጆ ነው፣ በጣም ደስ ይላል። የሀያ ብር የአስራ አምስት ብር የሰላሳ ብር ይሸጥልናል። የመቶ ብር ገዛው እሱም ደግሞ ላለው ደግሞ አካፍላለሁ ያለኝ ቤተሰቦች። አንዋር መስጊድ አካባቢ መርካቶ ተገኝተን ደግሞ የቲምር ዋጋን ቅኝት አድርገን ነበረ። እዛ ባደረግነው ቅኝት ከአምናው ረመዳን ጋር ሲነጻጸር መጠነኛ ቅናሽ ማሳየቱን፣ አንዳንድ የቴምር አይነቶች ላይ ደግሞ ትንሽም ቢሆን ጭማሪ ማሳየቱን ነግረውናል። አሁን ደግሞ ጀሞ አካባቢ ተገኝተን የዘይትና የዱቄት ዋጋ ልንጠይቅ ነው። አብራችሁ ቆዩ። ከረመዳን በኋላ ያለ ገበያ በጣም ጭማሪ ያለው ማለት በጣም ጭማሪ ያለው ከምንሽ በላይ ማለት ነው። ዘይት በጣም ጭማሪ ያለ ሌሎችም ጓዳና ናቸው። ስኳርና ዘይት ከ81 ብር ጀምሮ አለ። እሱ ዱቄት አልጨምራል። የዱቄት ጭማሪ የለም። ለምንዳጋ ተያይዞ አቅርቦቶችም አሉ። ባለው ነገር ያው ጥሩ ነው፣ እየሸጥን ነው። ዱቄት ከ81 ብር ጀምሮ አለ፣ ኪሎ 81 ብር። ዘይት ደግሞ 1500 ብር ድረስ አለ። አቅርቦት ችግር የለም፣ አቅርቦት አለ። ግን ዋጋ ግን በጣም ጭማሪ ነው። ከ1500 ታች ዘይት የለም። ተሳይ ዘይት የኛ መጠባበሻ ዘይት የሚባለው እንደዛ ካንሽ ያበሰ ተውታ ይችላል። ካምና በጣም ጭማሬ ያለ ዶላር ጨመረ ምናም በሚባል ሰዓት ነው የጨመረው ዘይት። ከዛ በኋላ ረመዳን ጾም በማስመልከት የጨመረው ነገር የለም። ይሄ በጣም ስለሚፈለጉ ዱቄትና ዘይቶች ላይ ትኩረት አድርገን እየሰራን ነው ከገባ በኋላ በጣም ጨምሯል። በዛም በፊት ሱካርም እንደዛው በጣም ጨምሯል። ኦማር የሚባለው 1600 ብር ነው። ይሄ በፊቱ ጥሩ ነበረ፣ እስከ 1200 ነበረ። አሁን ግን እስከ 1600፣ 1500 እየገዛ ነው። ተመልካቾቻችን ደግሞ አካባቢ ተገኝቼ ዘይትና ዱቄት ዋጋው ምን ያህል ነው ምንስ ይመስላል የሚለውን አስቃኝቻችኋለሁ። እንግዲህ ሸማቾችም ነጋዴዎችም ዘይት መጠነኛ ዋጋ ጭማሪ ማሳየቱን ነግረውናል። አሁን ደግሞ ሾላ ገበያ ተገኝቼ የአትክልቱስ ዋጋ ምን ይመስላል የሚለውን ላስቃኛችሁ ነው። አብራችሁ ቆዩ። በጾም ሰዓት አሁን ጥሩ ነው እቃዎች፣ እንደውም ለጾም አገልግሎት እየሰጠ ነው። እቃዎቹ ርካሽ ናቸው። በጣም ጥሩ እንደውም፣ ፍስክ ላይ ነው ብዙ እንጂ፣ አሁን ሽንኩርት ጾም ላይ ብዙ አይሄድም። ያው በጾም ሰዓት የሚደረጉት ምንድን ነው? ሰላጣ፣ ጎመን፣ እነዚህ ኩኒ ነኪያ እንደዚህ ነው። ያው ስጋ ስለማይሰራ በአንድ ሽንኩርት ብዙ ነገር ይሰራል። ስለዚህ በጾም እቃዎቹ በጣም አትክልቶች ቅናሽ ናቸው። አሁን ሽንኩርት ደረጃ ያላቸው ከአርባ እስከ አምሳ ናቸው ካሮትም ከ50 እስከ 60 አለ። በፍስክ ጊዜ ግን ውድ ናቸው። ከዚህ በፊት ጾም ሲገባ እንፈራ ነበር። አሁን ግን ጥሩ ነው። አሁን ደህና ነው እንግዲህ፣ እግዚአብሔር ይመስገን፣ ተመስገን። ቲማቲሙም ምንም አይልም። ያው ሰማንያ ዘጠና የነበረው አሁን 60 ብር 30 ብርም አለ። እንደ ገበያው ነው ሁኔታው። ሽንኩርት ቀል ደህና ነው። ፈርተን ነበረ አሁን ሁሉ እንደሆነ ጾም ሲገባ ምን ልንሆን ነው ብለን ነበር። 50 ብርም አለ 55 ብርም አለ። ቆንጆ ነው። ሽንኩርቱም ደህና ነው። ጎመኑም ደህና ነው። የሆነ ሁለት ጾም አንድ ላይ ተገናኝቶ አልተወደደም። የሙስሊምና ክርስቲያን አንድ ላይ ተገናኝቶ ይወደድ ነበር። ሞልቷል። አትክልት ሞልቷል። በጣም ደስ ይላል። ተመልካቾቻችን እንግዲህ የሁለቱንም አጽዋማት ምክንያት በማድረግ ቴምር፣ ዘይት፣ ዱቄት እንዲሁም ደግሞ አትክልቶችን ዋጋ ቅኝት እያደረግን ነበር። ባደረግነው ቅኝት ሸማቾች እንዲሁም ነጋዴዎች እንዳነሱት ከሆነ መጠነኛ የሆነ የዋጋ መለዋወጥ ቢኖርም በአንጻራዊነቱ ግን ብዙም የዋጋ ጭማሪ አለመታየቱን ነግረውናል። ያደረግኩት ቅኝት ይህንን ይመስል ነበረ። ከቀሪ የዓለም ሸማች መሰነዳዎች ጋር መልካም ቆይታ እንዲሆንላችሁ ተመኛል።